አሰላሙ አለይኩም ወራህመቱላሂ ወበረካቱ። የራህማን ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ረመዳን እንዴት ይዟችኋል? አብሽሩ በርቱ። እንዴት ናችሁ? ሰላም ናችሁ ወይ? እኔ የሰራሁበትን ቦታ ነው እንዴ፣ ላሳያችሁ ነው። ዝርክክ ብሏል። ላይኑ ራሱ ያስፈራል። በጣም የመደምቅ ቅመሞች። አላህ ያግዛችሁ ይሁናችሁ አብሽሮ እንሻላ የአልፋን ይሄም ቀል እንሻላ እጅም ቀንታ አልፋለች። አሁን ያያችሁት መጥ ማዘግርክ ያለውን ቆሻሻውን ቆሻሻ አርጌ የቃ አነሳስች። ይህ ወንድምታየት ጽድት አርጌ ዋለው ማሻ አላ አላህ አግዞኝ ጭርሽ ዋለውን ማጥባይን ይህ ወንድምታየት ጽድት ብለዋል። ማሻ አላህ ተባረክ ርህማን። ቆሻሻ የነበረውን እቃ አጥቤ ጨረስኩኝ። ያው እዚህ ነበር ያፋጠሩት ውጭ ሆሽ ማለት ነው። እዚም የነበረው እቃ ወስጄ አጥበኩኝ። አልሐምዱሊላህ ረብልአለሚን ውጭ ራሱ ደስ ይላል አየሩ ሲታዩት። ወላሂ ማሻላ ተባረክ ርህማን። እዚህ ነበር ያፋጠሩት ሰዎች እና ይህን ይመስላል። አላህ ያግዘን ኢንሻአላህ። ለሁላችሁንም አላህ ያግራልን፣ ጾማችን አላህ ይቀበለን ኢንሻአላህ። አላህ ለላህ ያርግልን። ወጭ ራሱ በጣም ነው የሚያምረው። ማሻአላህ ተባረከ ረህማ። አላህ ያግዘን፣ አጅሩን አላህ ይወፍቀን ተጠቃሚ አርገን ያ ኢላህ ያ ረቢ ኢንሻአላህ። ሙቀት የለም፣ አየሩ ቅዝቅዝ ቅዝ ብሏል። ደስ ይላል። ያው ማውራት አምጥቶ ለጥፏል። ፊት ለፊት ግባቸው ላይ ሳያምር፣ ማሻአላህ ተባረከ ረህማን። እና እንዴት ናችሁ? ረመዳን እንዴት ይዛችሁ አለ የረመዳን ስራ ሞይኒ በዛል ብቻ አላህ ያግራልን። አላህ ያጊዛችሁ። አያችሁ ወጩ ደስ ይላል፣ ብርድ የለም። አብሽር እንግዲህ አላህ ያጊዛችሁ፣ ያጊዘን እላችኋለሁ። አለ እህቶቼ ድዋር ቡልኝ፣ እኔም ድዋር ገለችዋለሁ በድዋ እንደነ የዛሬ ሱፍራችን ይህን ይመስል ነበር። አላ ያግራልን፣ ለሁላችንም አላ ይጠብቃችሁ። አብሽሩ፣ በርቱ፣ ሁላችሁ።